በጣም አስደሳች በመሆኑ እስካርሌት ተደስታለች። ከረጅም ጉዞ በኋላም እስካርሌት እነ ፒቲፓትና ሜላኒ ቤት ደርሳለች። ለሜላኒ ያላት ጥላቻ ያው ነው። የደቡብ ሰዎች መጠየቅ ብቻ ሳይሆን እንግዳን ተቀብሎ የፈለገውን ያክል ጊዜ መቆየት ከፈለገ በደስታ የሚያስተናግዱ መሆናቸውን ሰምተናል። እስካርሌትም አትላንታ ለምን ያክል ጊዜ መቆየት እንዳለባት አለማወቋዋን የቻርለስ ና ሜላኒ አጎት የሆኑት አጎት ሄነሪ እስካርሌት የባሏ ውርስ ቤትና እርሻ ስላለ ልጇም ሀብት ማስተዳደር እየለመደ እንዲያድግ እዚሁ እንድትሆን ሲነግሯት ተደምጧል። እስካርሌት የቻርለስን ቤተሰብ ካየች በኋላ ዝምተኛና አይናፋር ለምን እንደሆነ ተረድታለች። የሚላኒ ደግነት፣ ቅንነት፣ ትህትና ሁሉንም ሰው ካጠገቧ እንዳይርቁና የምትወደድ ልጅ አድርጓታል። ብዙ ጓደኞች አሏት። ወንድ ማጥመድን እንደ ራስ ወዳድነት ስለምታየውና ፍቃደኛ ስላልሆነች ነው ብለን ነበር። ክፍል 33 ትረካ ያበቃው። ቀጣዩ ክፍል 34 ትረካ እንዲህ ተዘጋጅቷል። አድምጡት። በአካባቢ ያሉትን ሰዎች ኑሮ እንዲቀላቸው ማድረግና በራሳቸው እንዲደሰቱ ማድረግ የደቡብ ሴቶች በጠቅላላ ከልጅነት እስከ እውቀት የተማሩት ግብረ ገብነት ነው። የደቡብን ኅብረተሰብ ደስተኛ የሚያደርገው ይህ እንስታዊ የማስደሰቻ መላ ነው። ወንዶች ደስ ብሏቸው የሚኖሩባት ባላንጣ ሳያፈሩ የሚዝናኑባትና ድንግል ብኩንነታቸውን ያለ ተቀናቃኝ በይዞታነት አጽድቀው የሚቀመጡበት አገር ለሴት ልጅ መኖሪያ በጣም አስደሳች መሆኑን ሴቶች ያውቃሉ። ስለዚህም ወንዶቹ በራሳቸው የሚደሰቱ እንዲሆኑ ሴቶቹ ከልደት እስከ ሞት ይጣጣራሉ። በዚህ የረኩት ወንዶች ደግሞ በቆራጥነትና በአድናቆት ብድራቸውን ይከፍሏቸዋል። በእርግጥ ወንዶቹ ለሴቶቹ በዓለም ላይ ከአንድ ነገር በስተቀር ሁሉንም የፈለጉትን ይሰጧቸዋል። ይህ አንድ ነገር ያውቃሉ የመባል ክብር ነው። እስካርሌትም የሜላኒን አይነት ለዛ አግኝታለች። ነገር ግን የእሷ ለዛ የተፈጥሮ ሳይሆን በጥናትና በጥበብ እንዲሁም በሰለጠነ እንስታዊ ዘዴ ያገኘችው ነው። በሁለቱ ሴቶች መሐል ያለው ልዩነት ሜላኒ ደግ የምትሆነውና ደግ የምትሰራው ሰዎች እንዲደሰቱ ብላ ሲሆን፣ ስካርሌት ግን የራሷን ፍላጎትና አላማ ግብ ለማድረስ ብቻ መሆኑ ነው። ቻርለስ ከሚወዳቸው ከሁለቱ ሴቶች ምንም የሚያጠናክረው ነገር አላገኘም። ጭካኔንም ሆነ ተጨባጭ ድርጊትን አልተማረም። የተወለደ ያደገና ነፍስ እስኪያውቅ የኖረበት ቤት እንደ ወፍ ጎጆ የለሰለሰና በርግብ ላባ የተደለደለ ነበር። ከታራ ጋር ሲነጻጸር በጣም የረጋና ቀዝቀዝ ያለ አሮጌ ጨዋ ቤት ነው። እስካርሌት እንዳስተዋለችው ከሆነ ይሄ ቤት የወንድ ጠረን፣ የወንድ ሽታ ያለህ እያለ የሚጮህ ቤት ነው። ይሄ ቤት የብራንዲ የትንባሆና የቆዳ ቅባት ከወንድ ጠረን ጋር ተሻሽቶ የሚፈጥረው ተባዕታዊ አየር ይጎለዋል። ይሄ ቤት የጎርናና አንዳንዴ የሚሳደብ ድምጽ ረሃብ ይዞታል። ይሄ ቤት ጠመንጃ ስቀሉብኝ ይላል። የጎረምሳ ድምፅ እንዲያሻክረው፣ ኮርቻ እንዲጫን፣ እንዲራገፍበት፣ አዳኝ ውሻ እንዲጮሁበት በብርቱ ይለምናል። ስካርሌት ያንን ኤለን ዞር ባለሽ ቁጥር የምታሰማውን የሁለቱን ሰዎች የጠብ ድምፅ ወይ የማሚና የፓርክን የጠብ ጎራ ወይም ደግሞ የሮዛንና የቲናን አለብላቢት ምላስ አሊያም እሷ ራሷ ከስዌልን ጋር ስትጣላ የምትሳደበውን አንጀት የሚያቆስል ስድብና የጄራልድን የማስፈራሪያ ቁጣ አሁን በጭራሽ ልታገኛቸው አልቻለችም። ታዲያ ቻርልስ ከእንዲህ ያለው ቤት ወጥቶ ሴታ ሴት ቢሆን ምን ይገርማል? እዚህ ቤት እኮ ሳቅና ጨዋታ አንገታቸውን አስገብተው አያውቁም። ድምፅ ከፍ ተደርጎ ተወርቶ አይታወቅም። የሐሳብ ልዩነት ያለው ሰው ሐሳቡን ተሽቆጥቁጦ ነው የሚገልጸው። በዛ ላይ ማድ ቤት ያለው ጥቁር ባሪያ ፈላጭ ቆራጭ ንጉሥ ሆኗል። እስካርሌት ወዲህ ስትመጣ ከማሚ ልጓ ማመለጥ ኩብላ ነበረ። ሆኖም የቻርልስን ሚስት በጥብቅ እቆጣጠራለሁ የሚለውና የሴት አይነት ነዝናዛ ጸባይ ያለው አጎት ፒተር ከማሚ የባሰ ማነቆ ሆኖባታል። ከድጡ ወደ ማጡ። በዚህም ብላ በዚያ እስካርሌት እዚህ ቤት ከመጣች ወዲያ ልብ ገዝታለች። የጥንቷን ራሷን አግኝታለች። ወዲያውም ምንም ልብ ሳትለው መንፈሷ ወደ ጤናማ ቦታው መመለስ ቀልቧ ሁሉ መረጋጋት ችሏል። ገና 17 ዓመቷ ነው። በጣም የሚደነቅ የአካል ጤንነትና ኃይል አላት። የቻርለስ ዘመዶች ደግሞ በተቻለው ሁሉ ደስተኛ እንድትሆን ያልተቆጠበ ጥረት ያደርጉላታል። ይህን በሚያደርጉበት ጊዜ ጥቂት የመዛባት ችግር ቢፈጠር እንኳን የእነሱ ጥፋት አደለም፤ ምክንያቱም እሷ የአሽሌይ ስም በተጠራ ቁጥር ለሚነሳባት የልብ ህመም ምንም አይነት ፈውስ ሊሰጧት አይችሉምና ነው። ሜላኔ ደግሞ በጣም ብዙ ጊዜ የአሽሌይን ስም ትጠራለች። ያም ሆኖ ሜላኒና ወይዘሮ ፒቲ እሷን ለማባበልና ያሰቃያታል ብለው ከሚያስቡት ሐዘን ለመገላገል ደከመኝ ሳይሉ ይፍጨረጨራሉ። እሷን ልቧን እንመልሳለን ብለው የራሳቸውን ሐዘን ወደ ጎን ትተው መከራቸውን ያያሉ። ምግቧን እየለዋወጡ በደንብ እንድትበላ ያደርጋሉ። የከሰዓት በኋላ እንቅልፏ እንዳይጎድል በተቻለ ያስተካክላሉ። ሰረገላ እየነዳች አየር እንድትቀበል ያደርጋሉ። እንደ ልቧ የመሆኗን ነገር ማናለብኝነቷን፣ አለብኝነቷን፣ መንፈሰ ሙዱነቷንና ፍሬሽታ ፌሽታ ወዳድነቷን፣ የሰውነቷን ቅርጽ፣ ትናንሽ እጅግሮቿንና ነጩ ቆዳዋን በየጊዜው ከማድነቅ አልፈው ተርፈው እያቀፉ የሳሟት፣ እንደ ሕፃን ልጅ እያሻሿት ፍቅራቸውን በመግለጽ አለቅጥ ያሞካሿታል። ስካርሌት መታቀፉና መሳሙ ምንም ስሜት አይሰጣትም። መሞካሸቱ ግን እንደ ጠዋት ፀሐይ ልቧን ከፍታ ትቀበለዋለች። መቼም በድፍን ታራ ስለ እሷ ይህን ያህል መልካም ነገር ተናግሮ የሚያውቅ ሰው የለም። እንዲያውም ማሚ ጊዜዋን የምታጠፋው እሷን በመውቀስ ነው። ትንሽ ዋድም አሁን አያበሳጫትም። ቤተሰቡ በሙሉ ጥቁር ከነጭ ያጫውተዋል። ጎረቤቱ በሙሉ ማሙሽ ማሙሽ ይለዋል። እንዲያውም እኔ ልቀፈው እኔ ልቀፈው ጦርነት ነው። በተለይ ሜላኒን በማቀፍ የሚቀድማት የለም። ምርር ብሎ በሚያለቅስበት ሰዓት እንኳ ወይ ቦሳ፣ ምነ እኔ ልጅ በሆንክ ትላለች ሜላኒ። ስካርሌት አንዳንዴ ስሜቷን መደበቅ ያቀታታል። ምክንያቱም ወይዘሮ ፒቲን አሁንም ነዝናዛ አሮጊት አድርጋ ስለምታያቸውና ጭቅጭቃቸው ስለሚያበሳጫት ነው። ቀናት እየገፉ በሄዱ ቁጥር በሜላኒ ላይ ያላት የቅናት ጥላቻም እየበረታ ሄደ። አንዳንድ ጊዜማ ሜላኒ ስለ አሽሌ ኩራት በተሞላ ፍቅር እየተናገረች ወይም የጻፈውን ደብዳቤ እያነበበች ሳለች እስካርሌት ድንገት እንደ እብድ ብድግ ብላ ትወጣለች። ብቻ ወጣም ወረደ በዛ አካባቢ ሊኖር የሚችለውን የመጨረሻ ደስተኛ ህይወት ለማግኘት ትችላለች። ከሳቫናም ሆነ ከቻርልስተን ወይም ከታራ የተሻለ አትላንታ አስደሳች ናት። አትላንታ ውስጥ በተፈጠረው ከጦርነት በመጣ ሥራ ምክንያት ስትቦዝን ወይም ሜዳ ሜዳውን ስትባዝን የምታሳልፈው ጊዜ የላትም። አንዳንዴ ግን ሻማዋን አጥፍታ ራሷን ትራሷ ውስጥ ቀብራ፣ ወይኔ አሽሌ ባያገባ ኖሮ፣ በዛ በበሽታ በተለከፈ ሆስፒታል ውስጥ ባልሰራ ኖሮ ወይኔ ወይ ሌሎች ፍቅረኞች በኖሩ ይኖሩ ማለቱ አልቀረም። የነርስነቱን ስራ ወዲያውኑ ጠላችው። ዳሩ ምን ያደርጋል፣ በወይዘሮ ሚድና በወይዘሮ ሜሪ ዌዘር ኮሚቴዎቹ ስለምትሥራ ከግዴታዋ ለመሸሽ አልቻለችም። ይሄ ማለት ደግሞ ፀጉሯን በፎጣ ጠቅልላና ከላይ እስከታች ሽርጧን አድርጋ በዚያ በወበቅ በተሞላ በሚከረፋ ሆስፒታል ውስጥ ስታረተርት መዋል ማለት ነው። እያንዳንዱ በአትላንታ ያለች የሙት ሚስት ወጣትም ትሁን አሮጊት ስካርሌትን አጉል ወግ ማጥበቅ እስኪ መስላት ድረስ የነርስነቱን ሥራ በጉጉት ታጣድፈዋለች። እነሱን እንደ ጉድ በሚያሯሩጣቸው ዓላማና አገር መውደድ እንደምታምን አድርገው ይገምታሉ። እሷ ለጦርነት ቅንጣት ታክል ፍላጎት እንደሌላት ቢያውቁ መቼም ደንግጠውም አያቧሩ። አሽሌ በጦርነት ሊሞት ይችላል ከሚለው ስጋት በስተቀር ጦርነት ብሎ ነገር ምንም አይጥማት። ቁስለኛ የማከሙንም የሆስፒታል ስራ እንዴት እንደምትገላገለው ስለማታውቅ ብቻ ነው እንጂ ለአንዲት ደቂቃ ውስጡ የመቆየት ፍላጎት የላትም። ደግሞ ያለ ጥርጥር በነርስነት ስራ ውስጥ ምንም የሚያዝናና ነገር የለበትም። ለሷ ነርስነት ማለት የጣርና የሲቃ ድምፅ፣ የአእምሮ ሁከት፣ ሞትና አስቀያሚ ጠረን ማለት ነው። ሆስፒታሎቹ በድፍ በነተቡ እንደ ጨጓጊት ፂማቸው በሚኮሰኩስ ቁስል እንደወረሰው አውሬ በሚከረፉ ሰዎች የተሞሉ ናቸው። የቁስላቸው ማመርቀዝና የመከርፋት ወሳት የመጨረሻውን አዛኝ ክርስቲያን እንኳን አጥወልውሎ የሚጥል ነው። የሆስፒታሉ የቁስል ክርፋት ገና ከበሩ ሳትገባ አፍንጫዋን ሊበጥስባት ይደርሳል። እጇ ላይና ፀጉሯ ላይ የሚቀረው የሚያቅለሸልሽ ሽታ በህልሟ ሳይቀር ሊያስመልሳት ይቃጠዋል። የዝንብና የትንኝ ማዕት በሰዎች ቁስል ላይና በክፍሎቹ ዙሪያ ጢዝ እያለ ቁስላቸውን እየነከሰ ያስጮኋቸዋል፣ ያስለቅሳቸዋል። ስካርሌት ትንኝ የነከሳትን ቦታ እያከከች በሌላኛው እጇ ማራገቢያዋን ይዛ ትከሻዋ እስኪገነጠል ድረስ ታወዛውዛለች። መቼም እነዚህ ቁስለኞች ሞተውላት ቢያርፉ እንዴት ደስታዋ ነበር። ስካርሌት ለጨዋ ሴት ይህ ትልቅ ውርደት ነው ብላ የምትገምተው ሽታ፣ ቁስል ወይም እርቃን ገላ በሞላበት ቦታ መቀመጥ ለሜላኒ ምንም ስሜት አይሰጣትም። ብቻ አንዳንዴ ዶክተር ሚድ የበሰበሰ ቁስል ያለበትን ገላ ቀፎ ሲያወጣ ሳህንና የቀዶ ጥገና ዕቃዎችን ይዛ ስትቆም ፊቷ ነጭ ይሆናል። እንደውም አንድ ቀን እንዲህ ያለ ቀዶ ጥገና ከተካሄደ በኋላ ሜላኒ ሆዬ አንሶላ ማስቀመጫው ክፍል በፎጣ ላይ ስታስመልስ ስካርሌት አግኝታታለች። ሆኖም ሜላኒ ቁስለኞች ፊት ከሆነች በጣም ቻይ አዛኝና የደስደስ ያላት ሆና ስለምትታይ በሆስፒታሉ ያሉ ሰዎች መላአከ ምሕረት ብለው ይጠሯታል። ስካርሌትም በዚህ ስም ብትጠራ ትወድ ነበር። ነገር ግን ይሄ ስም በውስጡ ቅማል የወረሳቸውን የሚድሁ ሰዎች መንካትን፣ ትንፋሽ አጥሯቸው ሕቅ ንቅ የሚሉ በሽተኞችን ትንባሆ አንቋቸው እንደሆነ ለማረጋገጥ ጉሮሯቸውን በጣት መዳበስን፣ የተቆረጠ እግር በፋሻ ማሸግን፣ መግል ያዘን ቁስል እጁን እያወጡ ቁስሉን ማጠብን ይጠቀልላል። የለም፣ የለም። ይሄ ነርስነት ብሎ ነገር በጭራሽ አይጥማትም። ስካርሌት ምናልባት የሚያገግሙት ወንዶች አብዛኛዎቹ ከደና ቤተሰብ የመጡና ቆንጆዎች በመሆናቸው እነሱን የማሳሳቅና የማጫወት ስራ ቢሰጧት እዚህ ቦታ ለብዙ ጊዜ የመቆየት ትዕግሥት ይኖራት ነበር። ዳሩ ግን የሞት ሚስትነቷ ይህን እንዳታደርግ ያግዳታል። የከተማይቱ ወጣት ሴቶች በልጅነት አይናቸው አሰቃቂ ነገር ካዩ ድንጋጤው እበሽታ ላይ ይጥላቸዋል ተብሎ ስለሚፈራ የማከምና የመጠገን ሥራ አይፈቀድላቸውም። ስለዚህ የማገገሚያው ክፍል ኃላፊነት ተሰጥቷቸዋል። የትዳር ሆነ የሞት ሚስትነት ችግር ስለሌለባቸው የሚያገግሙትን ሰዎች በመግባባት ረገድ ደህና አድል አግኝተዋል። በመሆኑም የመጨረሻዋ አስቀያሚ ልጃገረድ እንኳን ባሌ ማግኘት ችግር እንደማይገጥማት እስካርሌት ተገንዘባለች። በሞት አፋፍ ካሉትና በአሰቃቂ ሁኔታ ከቆሰሉት ወንዶች በስተቀር የእስካርሌት ዓለም የሴቶች ዓለም ነው። እሷ ደግሞ ከነገሯ ሁሉ ሴቶችን መውደድም ሆነ ማመን አይሆንላትም። ከዚህ ሁሉ በላይ ደግሞ በጣም ይሰለቿታል። ያም ሆኖ በሳምንት ሦስት ቀን የሜላኒ ጓደኞች በሚመሯቸው የስፌት ክበቦችና የፋሻ ጥቅለላ ኮሚቴዎች ውስጥ መሳተፍ አለባት። ቻርለስን የሚያውቁት ሴቶች በሙሉ ያዝኑላታል፣ ይንከባከቧታል። በተለይም በከተማይቱ በጣም የታወቁት የሙት ሚስቶችና ልጆች ፋኒ ኤልሲንግ እና ሜቤል ሜሪ ዌዘር በጣም ይራሩላታል። ሆኖም የሚያዩት እንደ በቃትና እንደ ጃጀች አሮጊት በመሆኑ ያበሳጫታል። ወሬያቸውንም ስለ ዳንስና ስለ ፍቅረኞቻቸው በመሆኑ አንድም በደስተኝነታቸው ትቀናለች አንድም ይሄ የኑት ሚስትነቷ በነጠቃት ነጻነት ትንገበገባለች። ወጭ ጉድ! ስካርሌት እኮ ከፋኒም ሆነ ከሜቤል ሦስት እጥፍ የቆነጀች ሸጋለች ናት። ህይወት እንዴት አድሎኛና ጨካኝ ነው በሉ? ልቧ ከሟቹ ጋር መቃብር ገብቷል ብለው የሚያስቡትስ ምን ያሉ ጭቦኞች ቢሆኑ ነው። አላወቁም እንጂ የእሷ ልብ እኮ ቨርጂኒያው ውስጥ ካሽሌ ጋር ተቀምጧል። ስካርሌት የሚያስከፏት ነገሮች ቢኖሩም ምቾቷን የሚያዛቡባት ሳንካዎች ቢገጥሟትም አትላንታ አስደስታታለች። ስለዚህም ሳምንታት በጨመረ ቁጥር የዘመድ ጥየቃ ጊዜዋም እየተራዘመ ሄደ። በጋው ጊዜ ተጋምሷል። ስካርሌት ማለዳ መኝታ ቤቷ እንደተቀመጠች በመስኮት ወደ ውጭ ታያለች። እምብዛም ምቾት አልተሰማትም። ሰረገላዎችና የጋሪ ተሽከርካሪዎች ሴቶችን፣ ወታደሮችን፣ ሞግዚቶችን ጭነው በፒሽትሪ ጎዳና ከከተማ ወጥተው ሲጓዙ ትመለከታለች። ለሆስፒታሎቹ መርጃ የሚሆን ገንዘብ ለመሰብሰብ ለተዘጋጀው ባዛር ማሳመሪያና የድንኳን ማጋጋጫ እንጨት ለመፈለግ መሄዳቸው ነው። ከየአናታቸው ቅርንጫፎቻቸውን መንገድ ላይ ያስጎነበሱት ዛፎች ያንን የቀይ አፈር ጎዳና በከፊል ፀሐይና በከፊል ጥላ አድርገው የዳማ መጫወቻ ሰሌዳ አስመስለውታል። የፈረሶቹ እግር በተነሳ ቁጥር ትንሽ ትንሽ የአቧራ ጉም ይፈጠራል። አንዱ ጋሪ ሌላኛውን ይከተላል። አራት አራት ኮስታራ ኔግሮች መጥረቢያ መጥረቢያቸውን ይዘው ካረንጓዴው ጫካ ዛፍና የወይን ሐረግ ቆርጠው ሊመጡ በየጋሪው ላይ ተኮልኩለዋል። ጋሪዎቹ ከኋላ ዕቃ መጫኛቸው ላይ ትላልቅ ባለክዳን ቅርጫቶች፣ ሰዎች ለምሳ ማስቀመጫ የሚገለገሉባቸውን ከዋርካ የተሰሩ ቅርጫቶችና በደርዘን የሚቆጠሩ ሐባቦችን ከምረዋል። ሁለት ጥቁሮች ባንጆና አርሞኒካ አፋቸው ላይ አድርገው if you want to have a good time join the kafler የተሰኘውን ዜማ ይጫወታሉ። ከነሱ ቀጥለው የተደረደሩት ደስተኛ ልጃገረዶች በአበባ ያጌጡ ቀሚሶቻቸውን ሻሎቻቸውንና ባርሜጣዎቻቸውን እንዲሁም ፀሐይ መከላከያዎቻቸውን አድርገው ይጓዛሉ። አሮጊቶቹ ሴቶችም አንዱ ሰረገላ ላይ ያሉ ሰዎች ለሌሎቹ ሰዎች የሚናገሯቸውን ቀልድና ጨዋታዎች እየሰሙ በፈገግታ ተቀምጠዋል። በሞግዚቶችና በጠንካራ ሴቶች ተደግፈው የተቀመጡ ያገገሙ በሽተኞችም አብረዋቸው አሉ። ሴቶቹ ያጫውቷቸዋል። ከሰረገላዎቹ ጎን ጎን መኮንኖች በፈረስ በፈረስ ሆነው እንደ ቀንድ አውጣ እየተሳቡ ይሄዳሉ። የሰረገላ ጎማዎች ከሸክም ብዛት የሲቃ ድምፃቸውን ያሰማሉ። የፈረስ መኮልኮያ እርካቦች ቅጭቅጭ ይላሉ። የፈረሶች መጣምሮች ያበራሉ፣ የፀሐይ መከላከያዎቹ ይርገበገባሉ፣ ማራገቢያዎች ከንፋስ ጋር ይጫወታሉ፣ ኒግሮች ይዘፍናሉ። ሁሉም ሰው በፒሽትሪ ጎዳና በኩል ወጥቶ ለምለም የዛፍ ቅርንጫፍና ሐረጎችን ለመቁረጥ እንዲሁም ሐብሐብ ለማምጣት ወዲያውም ሽርሽር ብሎ ሊመጣ መሄዱ ነው። ከእኔ በስተቀር ድፍን አገር ወደዛው ይሄዳል፣ አለች ስካርሌት በሐሳቧ። ሁሉም እጃቸውን እያነሱ ለስካርሌት አውለበለቡላት። እሷም አጸፋውን በክብር ለመመለስ በተቻላት ሁሉ ሞከረች፣ ነገር ግን አልሆነላትም። ትንሽ ግን በጣም ኃይለኛ የህመም ስሜት ከልቧ ጀምሮ ሽቅ መጥቶ ጉሮሯ ላይ ተከማቸ። ከጥቂት ጊዜ በኋላ እምባ የሚሆን ኃይለኛ የህመም ስሜት። እንግዲህ ከእሷ በስተቀር እያንዳንዱ ሰው ወደ ሽርሽር ሄደ። ከሷ በስተቀር እያንዳንዱ ሰው ማታ ወደ ባዛሩ ይሄዳል። ከሷ በስተቀር እያንዳንዱ ሰው በባዛሩ ላይ በሚደረገው ዳንስ ላይ ተካፋይ ይሆናል። ከሷ ከሜላኒና ከወይዘሮ ፒትባት እንዲሁም እንደነሱ ካልታደሉ ሌሎች ሐዘንተኞች በስተቀር በከተማው ያለ ሰው ሁሉ ባዛሩ ላይ ይገኛል፣ በዳንሱ ይዝናናል። አድማጮቻችን፣ ክፍል ሰላሳ አራት ትረካ እስካሁን ያደምጣችሁትን ይመስል ነበር። ደግሞ ቀጣዩን ክፍል ትረካ እንደዚሁ አዘጋጅተን በሰዓታችን እንጠብቃችኋለን። አብራችሁን ስለነበራችሁ ስላደምጣችሁን እጅግ አድርገን እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን